የድርጅቱ ባለቤት ከቤቱ መውጣት ሳያስፈልገው ለሰራተኞቹ ደሞዝ መክፈል አስችሎታል። በጎንዮች ሥራ ብትቆጠርም ለእናቷ ከመድረስ አላገዳትም። ያለበት ቦታ ሩቅና ለባንክ አገልግሎት ባይመችም የቤቱን ፍጆታ ባለበት ሆኖ አሟልቷል። ከእንግዲህ ወዳጆን ለማስደሰት ስራው ሳይስተጓጎል በቅጽበት ይደርሳሉ እንጂ ሩጫ፣ ውጥረት፣ ርቀት፣ ገንዘብ ተሸክሞ ስጋት እንዲሁም ጊዜ እንቅፋት አይሆንብዎትም። ምክንያቱም በኦሮ ዲጂታል እኛው ደርሶ እንጂ እርስዎ ወደ ባንክ መምጣት ስለማያስፈልገዎት በአጭር የጽሁፍ መልእክት በስምንት አርባ ነጻ የጥሪ ማዕከል አሊያም በቴሌግራም በመጠቀም ሁሉንም የባንክ አገልግሎቶች በውስን የጣቱ ንክኪ ብቻ መጠቀም በመቻሉ በኦሮ ዲጂታል ሁሉም ተሳክቷል መልካም የትንሣኤ በዓል ኦሮሚያ ባንክ የህዝብ ባንክ እንደምናምሽታችኋል ተመልካቾቻችን ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል ለእነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን ወደ ቀዳሚ መረጃችን እላፍ በልምድ ለተገኘ ክህሎት እውቅና መስጠት ሰፊ ሀገራዊ ፋይዳ እንደሚገኝ ተገለጸ። ከሚያዝያ 27 እስከ ግንቦት ሁለት ቀን 2017 ዓ.ም በሚካሄደው የአራተኛው ሀገር አቀፍ የክህሎት ውድድር አካል የሆነ የፓናል ውይይት ተካሂዷል። መሐመድ ራህመቶ የሰው ልጅ እውቀትን ከሚያገኝባቸው መንገዶች አንዱ የመደበኛ የትምህርት ዘርፍ ማለትም ከልምድ የተገኘ እውቀት ተጠቃሽ ነው። በልምድ የተገኘ እውቀትን መመዘንና እውቅና መስጠት አስፈላጊ ስለመሆኑ የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ይገልጻሉ። በሚሊዮኖች የሚቆጠሩ ዜጎች በልምድ በተገኘ ክህሎት ነው ስራቸውን የሚመሩት። ስለዚህ ያንን ኮንስትራክሽን ዘርፍ ላይ ታያለ፣ ሄድ ድሬሲንግ ላይ ታያለ፣ ሆም ሰርቪስ ላይ ታያለ፣ ብየዳ ወይም ዌልዲንግ ሙያ ላይ ታያለ። ይሄ ሙያ አላቸው ግን ሰርቲፋይ ማድረግ ደግሞ ይገባል ማለት ነው። በስራና ክህሎት ሚኒስቴር እየተካሄደ የሚገኘው አራተኛው ሀገር አቀፍ የክህሎት ውድድር አካል የሆነና በልምድ የተገኘ እውቀትን እውቅና መስጠትን የተመለከተ የፓናል ውይይት በአዲስ አበባ ተካሂዷል። በልምድ ለተገኘ እውቀት ትኩረት ተሰጥቶ እየተሰራ እንደሚገኝ የስራና ክህሎት ሚኒስቴር ዴኤታ ዶክተር ተሻለ በሬቻ ገልጸዋል። አንድ ኢትዮጵያዊ ቢያንስ የአንድ ሙያ ባለቤት መሆን አለበት ስንል ይሄ ትምህርት ቤት ውስጥ በማስገባት ብቻ ሊሳካ አይችልም። ፎርማል በሚንለው ኤጁኬሽን ብቻ ሊሳካ አይችልም። በነን ፎርማል ብቻም ሊሳካ አይችልም ኢንፎርማሉ በርካታ ዜጎችን ሊያቅፍ የሚችለው እሱ ስለሆነ ይሄንን እንደ አንድ መሳሪያ፣ እንደ አንድ ቱል መጠቀም አለብን ብለን ይሄን ኢኒሽቲቭ ቀርጸን እየሰራን ነው። ለምሳሌ እዚህ አዲስ አበባ ከተማ ውስጥ ከሀረር እና ከኮንሶ የመጡ የኮሪደር ልማት ላይ የሚሰሩ የተራራ ልማት የሚሰሩ ባለሙያዎች አሉ። የኮንሶ አርሶ አደር በእርከን ስራ በጣም የታወቀ ሕዝብ ነው። በዩኔስኮም የተመዘገበ ታሪክ ነው ያላቸው። ነገር ግን ይሄንን እነዚህ ሰዎች ሰርቲፊኬት የላቸው። በልምድ ነው ይሄን እውቀት ያደበሩት። ሶ እነዚህን ሰዎች መመዘን አለብን ብለን ከኛ የምዘና ተቋማት ጋር በመሆን መዘነናቸዋል። አሁን ሰርቲፋይ እያደረግናቸው ነው ያለነው። እስካሁን ባለው ሂደት የበርካታ ዜጎች የልምድ እውቀት ምዘና መደረጉንና በቀጣይም ተግባሩ ተጠናክሮ እንደሚቀጥል ሚኒስትር ዴታው ጠቁመዋል። የተለያዩ የግል ዘርፎችን አሁን በዚህ መድረክ ላይም አሳትፈናል። እነሱም ድርሻቸውን ሲወጡ፣ የተለያዩ ባለድርሻ አካላት መንግስትም፣ መንግስታዊ ያልሆኑ ድርጅቶችም ድርሻቸውን ሲወጡ ቁጥሩ በአንድ ጊዜ ከዚህ በላይ በሰፊው ሊያድግ ይችላል። በልምድ የተገኘ እውቀትን እውቅና መስጠት ሰፊ ሀገራዊ ፋይዳ እንደሚያስገኝ የፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተሩ ዶክተር ብሩክ ከድር ገልጸዋል። የግድ አንድ የትምህርት መስክ ላይ ገብቶ በፎርማል ኤጁኬሽን ዲግሪ እስካላገኘ ድረስ፣ ሰርቲኬት እስካላገኘ ድረስ እውቀት የለውም ልምድ የለውም ሊባል አይችልም ሰው ማለት ነው ስለዚህ ለስታንዳርድ እንዲወጣ ኢምፕሎያብሊቲ እንዲጨምር ወይም የስራ እድል እንዲጨምር ከፍተኛ እገዛ ያደርጋል ማለት ነው። ይሄ ለኢንዱስትሪው እጅግ ጠቀሜታ አለው። በተለይም ኢንቨስትመንትን ከማስፋፋት አኳያ ትልቅ ጥቅም አለው ማለት ነው። ሰርቲፋይ የተደረገ የሰው ሰው ኃይል ነው የሚፈልጉት ኢንቨስተሮች፣ ስለ ያን ከማግኘት አንጻር ትልቅ ጠቀሜታ አለው ማለት ነው። በፓናል ውይይቱ ከመንግስትና ከግሉ ዘርፍ የተወጣጡ ድርጅቶችና የሌሎች ዓለም አቀፍ ተቋማት ተሞክሮ ቀርቦ ውይይት ተካሂዶበታል። ኢትዮጵያና እስራኤል ያላቸውን የቆየ ግንኙነት በማደስ በግብርና በቴክኖሎጂና በኢኮኖሚው መስክ በጋራ ለመስራት መስማማታቸውን በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ገለጹ። በያዝነው ሳምንት የእስራኤሉ የውጭ ጉዳይ ሚኒስቴር ጌዲዮን ሳአር በኢትዮጵያ ያደረጉት ጉብኝት የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት ለማጠናከር መልካም እድል መፍጠሩም ተገልጿል። ባልደረባችን ኤዶም አማረ ከአምባሳደሩ ጋር ያደረገችውን ቆይታ ተከታትለን እንመለስ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ፣ ስለሰጡን ጊዜ በኢትዮጵያ ቴሌቪዥን ስም ከልብ ነው የማመሰግነው። እኔም እዚህ እምባሲያችን ድረስ መጣችሁ ይሄን ቃለ መጠየቅ ለማድረግ እና ለጥሩ ለተቀደሰ አላማ ስለመጣችሁ አመሰግናችኋለሁ። ወደ መጀመሪያው ጥያቄ ስገባ፣ ኢትዮጵያና እስራኤል በተለያዩ ዘርፎች ያላቸው የሁለትዮሽ ግንኙነት እንዴት ይገለጻል? አንደኛ ጂቱጂ ወይም ደግሞ ጋቨርመንት ቱ ጋቨርመንት። መንግስት ለመንግስት በሚለው መንገድ ላይ እንሄዳለን። በሁለተኛ ደረጃ ደግሞ ፕራይቬት ኢንቨስተርስ በሚል መንገድ አለ። ሶስተኛው መንገድ ደግሞ መንግስታዊ ያልሆኑ ግብረሰናይ ድርጅቶች የእስራኤልን ወደዚህ በማምጣት ብዙ አገልግሎት እንዲሰጡ ማድረግ ነው። አራተኛው ደግሞ የህዝብ ለህዝብ ግንኙነቱን ማጠናከር ነው። የሁለቱ ሀገራት የኢኮኖሚና የንግድ ግንኙነት ምን ያህል ጠንካራ ነው? የእስራኤልን ቴክኖሎጂ ወደ ኢትዮጵያ በማምጣት የኢትዮጵያ ያሏትን የተፈጥሮ ሀብትና የእስራኤልን ቴክኖሎጂ ሁለቱን ኢትዮጵያ ላይ በማገናኘት ብዙ የልማት ሂደቶችን ማካሄድ ይቻላል። የእስራኤል ባለሀብቶች በኢትዮጵያ ያላቸው ኢንቨስትመንት ተሳትፎ ምን ያህል ነው? በየትኞቹ ዘርፎችስ ተሰማርተው ይገኛሉ? በእርሻው ልማት በኩል በጤናም በኩል ብዙ ትብብር እየተደረገ ነው። እንደ ኢትዮጵያ ኢንቨስትመንት ኮሚሽን ከመቶ በላይ የሆኑ የእስራኤል ካምፓኒዎች በዚህ በኢትዮጵያ እየሰሩ ያላሉ። የሁለቱ ሀገራት የንግድ ልውውጥ የሚጠበቀውን ያህል እንዲያድግ በእናንተ በኩል ምን አይነት ስራዎች እየተሰሩ ነው? ኢኖቬሽንና ቴክኖሎጂ ሚኒስትሪ ጋር መስሪያ ቤት ጋር በመተባበር ጥሩ የሆነ ልውውጥ እስራኤል እንዴት ኢኖቬሽንን ቴክኖሎጂን በመጠቀም በዲጂታል የተመሰረተ ኢኮኖሚ ልታጠናክር ቻለች፣ ይህንን ልምድ እነዚህ አራት ኤክስፐርቶች በእስራኤል መንግስት በኩል ተልከው ብዙ ትምህርት ሰጠዋል። አሁንም የጋራ ኮሚቴ ተቋቁሞ ስራው በመጠናከር ላይ ይገኛል። ከዚያም የኤክስፐርት ልውውጥ አለ። ከዚህ ወደ እስራኤል ሂደው ይማራሉ። ከእስራኤል መጥተው ከዚህ ያለውን ሁኔታ ይህ አይነት ልውውጥ አለ። ከሰሞኑን የእስራኤል የውጭ ጉዳይ ሚኒስተር ጊዲኦን ሳር በኢትዮጵያ ተገኝተው ጉብኝት አድርገዋል። የጉብኝቱ ዓላማ ምንድን ነበር? ጎን ለጎን የተካሄደውስ የቢዝነስ ፎረም ምን ያህል ውጤታማ ነበረ? የሚኒስተሩ መጎብኘት ሌሎችን የኢኮኖሚ አውታር የሆኑትን ድርጅቶችና ካምፓኒዎች አብረው ይዘው ነው የመጡት። ይሄም የሚያሳየው እስራኤል ከኢትዮጵያ ጋራ ግንኙነቷን በብዙ አውታር ለማጠናከር ፍላጎት ያላት መሆኑን ነው። እና ለዚህም የተካሄደው የቢዝነስ ሂደት ማለትም ኢትዮጵያ ኢስራኤል የሚለው ፎርም ተመስርቷል፣ ተቋቁሟል። በእስራኤል ግጥ ከሰላሳ ያላነሱ አብረው ነው የመጡ። በተጨማሪ ደግሞ እዚህም ኦልረዲ ስራ የሚያካሂዱትን በመሆን በኢትዮጵያም በኩል የኢትዮጵያ ኢንቨስተሮች እና ከእስራኤል ጋር ካምፓኒዎች ጋር በአንድ ላይ ተዋህደው ምን መስራት እንደሚቻል ይሄንንም ሁኔታ ደግሞ በጋራ ጥሩ የሆነ ውይይት ተካሂዷል። የኢትዮጵያ ባለስልጣኖች በኢኮኖሚውም ዘርፍ ሆነ በተለያዩ ዘርፎች ደግሞ ለአለው የኢትዮ ኢስራኤል ቢዝነስ ፎረም ያሉትን አድቫንቴጅ ወይም ደግሞ ኦፖርቹኒቲስ እድሎች ምን ምን እንዳሉ፣ ይህንን ሁሉ የሚመለከታቸው ባለሙያዎች በፎርሙ ላይ በመገኘት ገለጻ አድርገዋል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ስለነበረን ቆይታ ከልብ ነው የማመሰግነው። አመሰግናለሁ ደግሜ አሁንም ወደ አምባሲያችን ስለመጣችሁ ኢትዮ ቴሌኮም የዲጂታል የግብይ ስርዓትን ወደ ላቀ ደረጃ ለማሻገር የሚያስችል ዘመን የተሰኘ የዲጂታል ገበያ በይፋ አስጀምሯል። ዘመን ገበያ ንግድን በማቀላጠፍ የገበያ ተደራሽነትን በማስፋትና የስራ እድል እንዲፈጠር በማድረግ ጥቅል የሀገር ውስጥ ምርት እንዲያድግ አስተዋጽኦ እንደሚያደርግ የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። ተጨማሪውን ተከታትለን መለስ ዲጂታል ኢትዮጵያን እውን ለማድረግ የተያዘውን ሀገራዊ ግብ ለማሳካት በርካታ ተግባራትን እያከናወነ የሚገኘው ኢትዮ ቴሌኮም ዘመን ገበያ የተሰኘ የዲጂታል ግብይት መድረክን አስተዋውቋል። መድረኩ ንግድን በማቀላጠፍና ከአነስተኛ ንግድ ጀምሮ እስከ ግዙፍ የንግድ ድርጅቶችን የማገናኘትና ምርቶችን ማቅረብ የሚቻልበት መሆኑን የኩባንያው ዋና ስራ አስፈጻሚ ፍሬወት ታምሮ ተናግረዋል። አምራቹን ገበሬውን ከገዢው ጋር እንደዚሁም በተለያየ ኮርነር ያሉ ኢትዮጵያኖች በተለያየ ስጦታ ማለትም ብዙ የፈጠራ ችሎታ ያላቸው ወጣቶች አሉ፣ ተቋማት አሉ። ይሄ ዘመን ገበያ የምንለው የዲጂታል ማርኬት ፕሌስ ለትልልቅ ተቋማት ብቻ የመጣ ሳይሆን ለአነስተኛ መካከለኛ የምንላቸው ወይም በተለምዶ ኤስሚ የምንላቸው ለእነሱ ጭምር የተዘጋጀ ነው። በየትኛውም በኢትዮጵያ አካባቢ ብትሆኑ ምርታችሁን ቨርቹዋሊ የምታቀርቡበት እንደዚሁም ደግሞ የሚገዛው ምርታችሁን የፈለገው ገዢው ደግሞ ደንበኛው ደግሞ ካለበት ሆኖ በየትኛውም ሰዓት ምርታችሁን የሚያገኝበት ነው ማለት ነው። በኢትዮጵያ ያሉ አምራቾች ሸማቹን በቀጥታ የሚያገኙበት መድረክ በስፋት ያለመኖሩን ያነሱት የኩባንያ ዋና ስራ አስፈጻሚ አዲሱ የዲጂታል ገበያ መድረክ ይህንን ችግር ያቃልላል ብለዋል። የግብይት መድረኩ በርካታ የስራ እድልን የሚፈጥር መሆኑንም ጠቁመዋል። አጠቃላይ አጠቃላይ ኢኮሜርስ በዓለም አቀፍም ያለው ተሞክሮ ያንድን ሀገር ጂዲፒ ወይም ኢኮኖሚ ያሳድጋል። ከዛ ጋርም ተያይዞ እንደዚሁ የስራ ዕድል ብዙ የስራ ዕድሎችን ይፈጥራል። አምራች ወይም ነጋዴ ከፈላጊው ጋር በቀላሉ መገናኘት ባለመቻሉ አምራቹ ማምረት በሚገባው ልክ ምናልባትም ዛሬ በቀን ማምረት ከሚችልበት አቅም በታች እያመረተ ይሆናል። ለምን በዛኛው ኮርነር ምን ያህል ፍላጎት እንዳለ ለመረዳት ስለሚያስቸግር ማለት ነው። ዛሬ ይዘንላችሁ የመጣ ነው። ሲስተም ግን መርቻንቶቻችን ካሉበት ሆኖ የደንበኞችን ግብአትንም የሚወስዱበት አጠቃላይ ፍላጎትንም ለመረዳት የሚያስችል አቅም ይፈጥርልናል ማለት ነው። በዘመን ገበያ ምርቶቻቸውን ለገበያ ከሚያቀርቡ በተጨማሪ በሎጂስቲክሱ ዘርፍ የሚሰሩም ገበያውን እንዲቀላቀሉ ጥሪ አቅርበዋል። ሎጂስቲክ ሌላኛው ነው። ሎጂስቲክ በዚህ አጋጣሚ ተቋማትን፣ ምርታቸውን፣ ነጋዴዎችን፣ አምራቾችን በዘመን ገበያ እንዲጠቀሙ ብቻ ሳይሆን የምንጋብዘው የሎጂስቲክ የትራንስፖርት ተቋማትም አብራችሁ እንድትሰሩ እና የዘመን ገበያ ቤተሰብ እንድትሆኑ ነው የምንጋብዘው። ከዘመን ገበያ ጋር በአጋርነት ለመስራት ኩባንያው ያቀረበውን ጥሪ ተከትሎ ከ42 በላይ የተለያዩ የንግድ ድርጅቶችና የሎጂስቲክስ አገልግሎት ሰጪዎች የግብይት መድረኩ ላይ አገልግሎት መስጠት መጀመራቸው ተገልጿል። ተመልካቾቻችን ከኢቲቪ 57 ለምሽት የያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።